እና እስካሁን ድረስ ያለው ነገር እጅግ በጣም ደስ የሚል ነው። ምናልባት ከዚህ በፊት ብዙ ጊዜ አሁን ሰው የሃይማኖት ገንዘብ ወይም የተለያዩ ነገሮች ተለያዩ የምለው አሁን ላይ ግን እጅግ በጣም ደስ የሚል ሁሉም ሃይማኖት ይሄ የሱ ነው ይሄ የኛ አይደለም የሚል አመለካከት ሳይኖር አንድ ላይ በመተቃቀፍ እነዚህን በመተቃቀፍ ይህንን ባህሉን ደግሞ በሰላም እንዲጠናቀቅ እየተደረገ ያለው

በዚህ ልክ እያለምን ጸጥታ ችግር እንደመሰትን እርግጠኛ ሆነን አጠቃላይ ከተማ ፖሊሱ ከተማ ፖሊሱን ጭምር ጣልቃ ገብቶ ባሉ በሰላማዊ ሁኔታ ጠናቀቅ የራሱ ይገኛል። እኛም ደግሞ ከተማ ፖሊስ ፖሊስ ብቻ ሳይሆን ከዚህ ከቤተ ክርስቲያኑ የተውጣጡ አሉ ዙሪያ የተመደቡት

እስከ ሰኞ ድረስ ያለውን ተመናው ወደን ባርከን የፀጥታውን ተደብር ለመጠበቅ በጣም ደስ የሚል በዓል ነው። አመሰግናለሁ። እሺ እግዚአብሔር

ህንፃ ምረቀው ይኸው ከዛሬ 37 ዓመት በፊት የመሰረት ድንጋይ ተጥሎ ዛሬ ለምረቃ በቅቷል። የምረቃ በዓሉ የሰላም የጤና ያድርግልን። ከዚህ ባሻገር ነገ ከ23 ጀምሮ እስከ 24 ባሉን እያከበሩ ለማክበር ያው ዝግጅቱ እየተጠራት ይገኛል። ስለዚህ ይሄ እምነት ተከታዩ ክርስትና እምነት ተከታይ ከየአካባቢው ይመጣል። ከኢትዮጵያ በየአቅጣጫው ይመጣል። የሚመጡ እንግዶች በሰላም መጥቶ በሰላም እንድመለሱ እኛም የራሳችን ድርሻ እየተወጣ እየሰራን እንገኛለን። ስለዚህ ይሄ ባሉ በሰላም እንግዳው የመጣው እንግዳ በሰላም መጥቶ በሰላም ወደ አካባቢ እስከሚመለስ ድረስ ያው የራሳችን ድርሻ እንወጣለን። በዓሉ የሰላም የደስታ እንዲሆንልን እንመኛለን።